የድምፃዊ አንዱዓለም ጎሳን በዋስ መፈታትን ውሳኔ በተመለከተ የሟች ቀነኔ አባት አቶ አዱኛ ዋቆ ከቢቢሲ አማሪክ ጋር ያደረጉት ቆይታ የሚከተለውን ይመስላል። የቀነኔ አባት አዱኛ ዋቆ እስከዚች ሰዓት ድረስ ፖሊስ መሆን አቃቢ ህግ፣ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም ይላሉ። እንዲሁ በብላሽ ሶስት ወር ነግዷል። የልጃችን ደምም እውነታም አላገኘንም ልጄን ለሁለተኛ ጊዜ ገደሏት ብለዋል። ከዚህ በኋላ ምን እንደሚያደርጉ ላቀረበላቸው ጥያቄ ሕግ ውስብስብ ነው፣ አቃቢ ሕግ የሚለውን አይተን ለአምላክ እንሰጣለን፣ እንደ ሰው የምንለው ነገር የለም። ቀነኔ ፍትሕ እየተነፈገች ነው ብለዋል። ከጅምሮ አንስቶ የነበረ ነው፣ እኛን ለማድከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይቷል፣ ሲሉ ተናግረዋል። አክለውን በዚህ አካሄድን ሞክር ብለን እንጂ ፍትሕ እናገኛለን ብለን አናስብም፣ ከእሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጸዋል። ተገኝተዋል። ድምፃዊ አንዱዓለም ጎሳ እንግዲህ በትናንትና ሁለት ስምንት ሰዓት ገደማ ከስር እንደተፈታ እየተነገረ ይገኛል። ትናንት ማምሻውንም ወደ ቀነኔ ማረፊያ ወይም የቀብር ቦታ ከቤተሰቦቹ ጋር በመሄድ የሻማ ማብራት ስነስርዓት እንዳካሄዱ በአጋሮት ፎቶ መገንዘብ ችለናል። የፍርድ ሂደቱን በተመለከተ የአስክሬን ምርመራው ላይ ቀነኔ አዱኛ ከፎቅ ተወርውራ ሞቷን የሚያሳይ ነገር ማቅረብ አልተቻለም ተብሏል። ይልቁንም ተገኘ የተባለው ዲያሪዋ የእሷ እንደሆነ ማረጋገጥ ተችሏል የሚል ውሳኔ ላይ ተደርሶ አቃቢ ግም ክስ ባለ መስረቱ ምክንያት ሊለቀቅ እንደቻለ ተረድተናል። የቅርብ ጓደኞቹ እንደገለጹት ከሆነ ደግሞ ቀነኔ አዱኛ ያረፈችበት ቀን የልደቷ ቀን መሆኑን ተከትሎ ፎቶ ለመነሳትና ሌሎች ለልደቱ የሚያስፈልጓትን ነገር ለማድረግ ቀነኔ አምሽታ መግባቷንና የዛን ለሊት በሁለታቸው መካከል ትንሽ ቅሬታና ጭቅጭቅ ተፈጥሮ እንደነበር ከዛም ግን ጭቅጭቁ ተፈቶ ልደቷን ማክበር ችለው እንደነበር ነገር ግን ተመልሰው ትንሽ ጭቅጭቅ እንደነበር ተገልጿል። ታዲያ ከፍርድ ቤት ተገኘ የተባለው መረጃ ዲያሪው የእሷ ነው፣ ከፎቅ መፈጥፈጧን የሚያሳይ መረጃ ምንም አላገኘን፣ የሚበሉ እንጂ ደም የነካ ምንጣፍ መገኘቱ ተዘግቦ ነበረ። ስለ እሱም ሆነ ስለ ሌሎች ማስረ ጃዎች ምንም የተባለ ነገር የለም። ይልቁንም ያን የልደቷ ቀን ላይ በተፈጠረ ግርግር ቀነኔ ራሷን ለማጥፋት ሞክራ አንዱዓለም ጎሳ ከልክሏት ከልክሏት እንዳተረፋት ከዛ በኋላ ግን ሌሊት ላይ አደጋው እንደተፈጠረ የእሱ ወዳጆች እያስረዱ የሚገኙት። ቀነኔ እናትና አባትም እንግዲህ በተለያየ ጊዜ እየመጡ የልጃችን ሀቅ አውጡልን፣ ድምፅ ሆኖን ሲሉ ነበረ። አሁን ግን የቀነኔ ወላጆ ተስፋ የቆረጡ ይመስላሉ። ለወራት በቀጠሮ ሲንዛዛ የነበረው የቀነኔ አዱኛ ጉዳይ እንግዲህ ብቸኛ ተጠርጣሪ ሆኖ የነበረው ድምፃዊ አንዱአለም ጎሳ በትላንትና ሁለት ከቀኑ ስምንት ሰዓት ገደማ ከስር ተለቋል። የልጃችን አቃውጡልን እያሉ ከለቅሶ ቀን ጀምሮ ሲጠይቁ የነበሩት የቀነኔ ወላጆችና ቤተሰቦቻቸውም ጉዳዩን ለፈጣሪ አሳልፈን እንሰጣለን ማለታቸው እጅግ ልብ የሚሰብር ሁኔታ ሆኖ አልፏል። በቀነኔ አዱኛ አሳዛኝ ህልፈት ሀዘን ለተሰማችሁ ሁሉ መጽናናትን ከመመኘት ውጪ ሌላ ምርጫ ያለ አይመስልም። ነፍሷን በአጸደ ገነት ያሳርፍልን። ሰከላ